ሰላም ጤና ይስጥልን። የአሻም ተከታታዮች እንደምን ቆያችሁ? ለዛሬ ዕለት ሐሙስ ግንቦት 14 ቀን 2017 ዓ ም የተሰናዱ የአሻም የምሽት ዜናዎች ወደ እናንተ የሚያልፉበት ሰዓት ላይ ተገኝተናል። በቅድሚያ ዋና ዋና ርዕሰ ጉዳዮችን ጠቁማቸሁ የኢትዮጵያ ሀገራዊ ምክክር ኮሚሽን 80 በመቶ ከሚሆኑት የፖለቲካ ፓርቲዎች ጋር ተቀራርቦ እየሰራ እንደሚገኝ ለአሻም አስታወቀ። መንግስታዊው የኢትዮጵያ ሰብአዊ መብቶች ኮሚሽን የጤና ባለሙያዎች ዘላቂ መፍትሄ እንዲያገኙ ማድረግ ይገባል ሲል ለአሻም ገለጸ። በሽራ ከተማ ስምንት የሕዝብ ማመላለሻ ትራንስፖርት ማህበራት ወደ ስራ መመለሳቸው ተገለጸ። ከውጪ በደቡብ አፍሪካ ከግንቦት 2024 እስከ ታህሳስ 2025 ድረስ 19696 የግድያ ወንጀሎች መፈጸማቸው ተገለጸ። ተመልካቾቻችን እነዚህንና የቢዝነስና እና ምጣኔ ሀብት እንዲሁም ስፖርታዊ መረጃዎች ወደ እናንተ ያልፋሉ። የዕለቱ ተረኛ አሳላፊ መስከረም አዲስ አብሪያችሁ ቆይታ አድርጋለሁኝ። ወደ ቀዳሚው ዜና ተሻገርኩ። የኢትዮጵያ ሀገራዊ ምክክር ኮሚሽን 80 በመቶ ከሚሆኑት የፖለቲካ ፓርቲዎች ጋር ተቀራርቦ እየሰራ እንደሚገኝ ለአሻም አስታወቀ። እነዚሁ የፖለቲካ ፓርቲዎች ተቀራርቦ ከመነጋገርና አጀንዳ ከመስጠት በዘለለ በኮሚሽኑ አማካሪ ኮሚቴ ውስጥም ተሳታፊ መሆናቸውን የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ ከአሻም ጋር በነበራቸው ቆይታ ተናግረዋል። መሐመድ ንጉስ አብዱ ጉዳዩን ተመልክቶታል፣ እንደሚከተለው ያቀርበዋል የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩ ክልሎችና ከተማ አስተዳድሮች የሚያከናውናቸውን የአጀንዳ ማሰባሰብ ምክክር ምዕራፎች በ11 ክልሎችና ሁለት የከተማ አስተዳድሮች ማከናወኑ የሚታወቅ ነው። እየተከናወነ ባለው የአጀንዳ ማሰባሰብ የምክክር ምዕራፍ መሳተፍ የሚገባቸው ባለድርሻ አካላት ተገናኝተው በጋራ ጉዳዮቻቸው ላይ እየመከሩም ይገኛሉ። የኢትዮጵያ ሀገራዊ ምክክር ኮሚሽን በየወቅቱ በሚያወጣቸው መረጃዎች መሰረት ውይይቶቹ በተለያዩ ወገኖች መካከል መተማመንን በመገንባት ተስፋ ሰጪ የሆኑ በጋራ የመስራት ልምምዶች እንዲዳብሩ ማስቻላቸውንም ገልጿል። ከዚሁ በተጨማሪም ሀገራዊ ምክክር ከተደረገባቸው አብዛኞቹ ሀገራት ማስተዋል የሚቻለው ሂደቱን አካታችና አሳታፊ ለማድረግ ከፍተኛ ጥረቶች ተደርገዋል ነው የተባለው። የኢትዮጵያ ሀገራዊ ምክክር ኮሚሽን ሰማኒያ በመቶ ከሚሆኑት ከፖለቲካ ፓርቲዎች ጋር ተቀራርቦ እየሰራ እንደሚገኝም አስታውቋል። እነዚሁ የፖለቲካ ፓርቲዎች ተቀራርቦ ከመነጋገርና አጀንዳን ከመስጠት በዘለለ በኮሚሽኑ አማካሪ ኮሚቴ ውስጥም ተሳታፊ መሆናቸውንም የ የኮሚሽኑ ምክትል ዋና ኮሚሽነር ሂሮት ገብረስላሴ ከአሻም ጋር በነበራቸው ቆይታ ተናግረዋል። በሌላ በኩልም ለመመካከር ፈቃደኝነታቸውን ያልገለጹ የፖለቲካ ፓርቲዎችም ስለመኖራቸውም ጠቁመዋል። ከአንድ ከሰማንያ ፐርሰንት የሆኑ የፖለቲካ ፓርቲዎች ጋራ ከጀመር ጀምረን አብረን እየሰራ ያለ እንደውም በዚህ በኮሚሽኑ አማካሪ ኮሚቴ እነሱ አሉበት። ከሌሎቹ ጋር የተወሰኑ በዚህ ሂደት ውስጥ ለመሳተፍ ፈቃደኝነታቸውን ያልገለጹ አሉ። ለእነሱ ነው በተለይ ጥሪ እያደረግን የቆየነው። ምንም ገና ምላሽ አልሰጡም። እኛ ተገናኝተን ስለኛ የበለጠ ለማስረዳት እና እነሱን ወደዚህ ለማምጣት በምናደረገው ጥረት ነው ጥሪ ያደረግላቸው። ገና መልስ አልሰጡም። ወደ መጨረሻው ምዕራፍ ላይ እየተቃረበ የመጣው የኢትዮጵያ ሀገራዊ ምክክር ኮሚሽን ስራ ታጣቂዎችም ሆኑ ፈቃደኝነታቸው ያልገለጹ የፖለቲካ ፓርቲዎች ፈቃደኛ ሆነው ሲመጡ ኮሚሽኑ አካቷቸው የሀገራዊ ምክክር ጉባኤው ላይ ተሳታፊ እንደሚሆኑም ኮሚሽነሯ አስረድተዋል። እዚህ እስካሁን ሳይካተቱ የፖለቲካ ፓርቲዎች ፈቃደኛ ሆነው በሚመጡበት ጊዜ ተካተው በሀገራዊ ጉባኤ የሚሳተፉ ግልጽ ምክንያቱም እነሱ ፈቃደኛ ሊመጡ ቢመጡ የበለጠ አካታችን ሆናለን ማለት ነው። ከዚህ ውጭ እነሱ ብቻ ሉ ታጣቂ ኃይሎችም አለ እና እነዚህን ሁሉ ለማካተት አሁን የመጨረሻ ምዕራፍ ላይ እየደረስን ስለሆነ በጣም የመረባረብ ስራ እየሰራ። በዚህ አጋጣሚ ግን እኛን ከምትጠይቁ እነሱ ለምን እንደማይመጡ ቢጠየቁ ጥሩ ይመስለኛል። ምክንያቱም እንወክለዋለን የሚሉት ሕዝብ እየተሳተፈ፣ ስለዚህ ከነሱ ጋር ንግግሩን ማጥበቅ ጠቃሚ ሊሆን ይችላል ብዬ አስባለሁ። በመጨረሻም የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረ ስላሴ ከአሻም ጋር በነበራቸው ቆይታ ለሀገር ሰላም ግንባታና የተጀመረው የሀገራዊ ምክክር ሂደት በስኬት እንዲጠናቀቅና ውጤት ያስመዘግብ ዘንድ መገናኛ ብዙሃን በትኩረት ኃላፊነታቸውን እንዲወጡ በአሻም በኩል ጥሪያቸውን አስተላልፈዋል። እጅን ሀገር መልክ ለማስያዝ አለመግባባቶችን ለመፍታት የሚደረገው ጥረት የአንድ ቡድን ጥረት ብቻ ሊሆናት ሁሉም አካል ኃላፊነት አለ። በዛው መጠን ሚዲያውም ኃላፊነት አለ። በጋራ ተረባርበን ውጤታማ ብንሆን በግልም በሀገርም ደረጃ የሚሰጠን ደስታ ይኖረዋል። ውጤታማ መሆን የምንችለው ሁላችንም ስንረባረብ ነው እና ሚዲያም ኃላፊነት አለ። ይሄ የተወሰነ ቡድን የተወሰነ አይደለም ቃ በአጠቃላይ ኢትዮጵያ ላይ የሚመለከት ሂደት ነው። ሚዲያም ሙሉ በሙሉ መሳተፍ ይኖርበታል፣ ማገዝ ይኖርበታል። እኛ አቅማችን የሚበራከትም ሁሉም አብሮ ሲሰራ እና ለምሳሌ አሁን ቅድም የተነሳ ጥያቄ ይላል ታጣቂ ኃይሎች አልተካተቱም ወይ መቼ ነው የሚካተቱት? እንደዚህ እነሱን ብጠይቋቸው ጥሩ ይመስለኛል። ምክንያቱም እኛ ጥሪ ከእናንተ ጋር በእናንተ አማካኝነት ጥሪ ያስተላልፈ ምላሽ አለመምጣቱን ለሚመለከተው ብትጠይቁ ለምሳሌ ያግዘናል ያግዘናል። ምክንያቱም መታወቅ አለብን የሁላችን አቋም አለ እና እናንተ ብዙ ይሄ ነገር የሕዝብ እንዲሆ ህዝብ እንዲያቀው በማድረግ ወሳኝ ጉዳይ መሆኑ በአሁኑ አሁን የማየው የተካሄደ ያለው ሂደት ይህን ያክል አካታች ሆኖ ከወረዳ ጀምሮ ሰውን እያሳተፈ የመጣ ሄደ ትልቅ ነገር ነው። ታሪካዊ እና የዚህ ታሪክ አባል የዚህ ታሪክ አጋር መሆናል። ተዋንያንም ጭምር መሆን አለባቸው። እያ 38 የሚሆኑ የፌዴራል ተቋማትና ማህበራትን የሚወክሉ ከ800 በላይ ተሳታፊዎች ከግንቦት 22 እስከ 24 በምክክር መድረክ እንደሚሳተፉ የኢትዮጵያ ሀገራዊ ምክክር ኮሚሽን ባሳለፍነው ማክሰኞ ዕለት ይፋ ማድረጉም ይታወሳል። የኢትዮጵያ ብሔራዊ ባንክ አንድ የአሜሪካ ዶላር በ133 ብር ከ17 ሳንቲም ለባንኮች አጫረተ ለአሻም አስተያየታቸውን የሰጡ ባለሙያ ይህ የውጭ ምንዛሬ የጨረታ ሂደት የነበረውን የውጭ ምንዛሬ እጥረት ለመፍታት እንደሚያስችል ገልጸዋል ቴዎድሮስ ፍቅሩ አዘጋጅቶታል ብርሃን ሸቴ እንደሚከተል ያቀርበዋል ከቅርብ ጊዜው ወዲህ የኢትዮጵያ መንግስት ያደረገውን የማክሮ ኢኮኖሚ ማሻሻያ ተከትሎ በገዢው ማሞ ምህረቱ የሚመራው የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬን በሀገሪቱ ለሚገኙ ባንኮች እያጫረተ ይገኛል። የኢትዮጵያ ብሔራዊ ባንክ በዛሬው እለት ሀምሳ ሚሊየን የአሜሪካ ዶላር የውጭ ምንዛሬን አጫርተዋል። ይህ ብሔራዊ ባንክ የሚያካሄደው የውጭ ምንዛሬ ጨረታ ምን ያህል ጠቃሚ ነው ስትል አሻም የምጣኔ ሀብት ባለሙያ የሆኑትን ቆስጠንጥሮስ በረራ ተስፋ እናነጋግራለች። የምጣኔ ሀብት ባለሙያው የጨረታ ስነ ስርዓት የነበረውን የውጭ ምንዛሬ እጥረትን ለመፍታት እንደሚያስችል ገልጸዋል። ፎሬክስ ቢሮዎች ባንክ በላይ ይከፍላሉ ለመግዛት በዶላሩን ወይ ዩሮ፣ ሌሎች ምንዛሪዎች። ስለዚህ እሱን ለማረጋጋት ይመስለኛል። ሁለተኛ ደግሞ የብሔራዊ ባንክ በመጀመሪያ ደረጃ የብሔራዊ ባንክ የውጭ ምንዛሬ በርከት ያለ የውጭ ምንዛሬ ሰብስቧል፣ በሪፖርት እንዳየ ነው ወደ ሁለት ቢሊዮን ዶላር ከማዕድን ትሩፋቶች የተገኙ አለ። አሁን በአንድ በኩል ይሄ የዋጋ ግሽበቱ እንዳይንድር ተብሎ እንደዚህ ብር እያተመ መግዛት አይችልም። ስለዚህ ያለውን ዶላር ለባንኮች እየሸጠ ብራቸውን እየሰበሰበ እንደገና ተጨማሪ ወርቅ የሚገዛበት ሌሎች ማዕድናት ይገዙበት የሚችሉ ነገር መጠናቀም ይኖሩበታል። በሁለት ደረጃ ባንኮቹ ደግሞ ያላቸው የውጭ ምንዛሪ መሰረት ወይ ከኤክስፖርተሮች ከሚያገኝ ሰዎች ምንዛሬ ነው፣ ካልሆነም ከዲያስፖራ ብዙ ይመጣ ገንዘብ ነው። ሌላ መሰረታዊ ነገር አይኖራቸውም። ስለዚህ የግድብ ከብሔራዊ ባንክ መግዛት ይኖርባቸዋል። ይህ የብሔራዊ ባንክ ጨረታ በየሁለት ሳምንቱ የሚካሄድ ሲሆን አሁን ለስድስተኛ ጊዜ መደረጉ ይታወቃል። ነገር ግን ይህ የጨረታ ስነ ስርዓት ዘገባው እስከተጠናቀረበት ጊዜ ድረስ አልተገለጸም። ነገር ግን አሻም ይህ የውጭ ምንዛሬ ጨረታ እስከ መቼ ይቀጥላ ስትል ቆስጠንጢኖስ በረ ተስፋን ጠይቃለች። እሳቸውም ይህን በሚመለከት ዘረጊያ ለማብራሪያ ሰጥተዋል። ስለዚህ ብሔራዊ ባንክ በጣም ኮምፎርታብል በሆነበት ጊዜ ይህን ነገር ቅርስ እያለ ወደ ገበያው በራሱ ብር እየተመነዘረ ሊወጣ የሚችልበት መንገድ ይፈጠራል። ሞኔተሪ ፖሊሲ አሁን በየቀኑ የምናየው በየኮርተሩ የምናየው ነገር ነው። የአሜሪካን ፌደራል ሪዘርቭ፣ የዩሮፒያን ሰንትራል ባንክ በየሶስት ወሩ እያዩ አንደኛ የወለድ መጠን ሁለተኛ ደግሞ የምንዛሪውን ፍሰት ሞኔታሪ ፖሊሲ ላይ ዋለ ነዋ ፖሊሲ ላይ የምናያቸው ነገሮች ስለሆኑ ብሔራዊ ባንክ ለዚህ ጉዳይ ላይ ይመቸኛል በሚል በዚህ የሚወስ ይመስለኛል፣ እንጂ በዚህ ቀን ይቆማል ማለት አስቸጋሪ ነው። ኮንስታንቲኖስ አክለውም በቀጣይ የውጭ ባንኮች ሀገር ውስጥ ገብተው በሚሰሩበት ጊዜ የውጭ ምንዛሬን ይዘው እንደሚመጡና በዋነኛነት እንደሚጠቀሙ ይህም ምንዛሬው እንደሚያረጋጋ በዚህም ጉዳዩ የፍላጎትና የአቅርቦት ጉዳይ እንደሚሆን ገጽዋል። አሁን የውጭ ባንኮች ኢትዮጵያ ውስጥ መግባት ሲጀምሩ በውጭ ምንዛሬ ነው የሚሰሩት በአብዛኛው። ስለዚህ እነሱም የውጭ ምንዛሬ ይዘት የሚመጡ ይኖራል። ከዚ ኋላ የሀገራችን ባንኮች ከእነሱ ጋር እንዴት እንደሚሰሩ ከእነሱ ጋር ምን አይነት ተጠቃሚነት ሊኖራቸው እንደሚችል የኛ ባንኮች ደሞ ሆነ የአገር ውስጥ ባንኮች በካፒታል ገበያ እየገቡ ለውጭ ባለሀብቶች አክሲዮን በሚሸጥበት ጊዜ ከሚያገኙት የውጭ ምንዛሬ ራሱ እየተረጋጋ ሄዶ ሌሎች ሀገሮች እንደሚደረጉ ያደጉ ሀገሮች የውጭ ምንዛሬ ጉዳይ የሚያነጋግር ነገር አይሆንም። ከዛ በኋላ የአቅርቦትና የፍላጎት ጉዳይ ነው የሚሆነው። ከሁለት ሳምንት በፊት በተካሄደው አምስተኛው ዙር የውጭ ምንዛሬ ጨረታ 60 ሚሊየን የአሜሪካ ዶላር ለጨረታ የቀረበ ሲሆን በጠቅላለው 16 የንግድ ባንኮች የጠየቁትን የውጭ ምንዛሬ ድልድል ማግኘት ችለው እንደነበር ይታወሳል። መንግስታዊው የኢትዮጵያ ሰብአዊ መብቶች ኮሚሽን የጤና ባለሙያዎች ዘላቂ መፍትሄ እንዲያገኙ ማድረግ ይገባል ሲል ለአሻም ገለጸ። በህክምና ተቋማት በመካሄድ ላይ ያሉ የስራ ማቆም አድማዎች ለሰብአዊ መብት ጥሰቶች በር እንዳይከፍቱ ትኩረት ሊሰጣቸው ይገባል ተብሏል። ፍሮል ሀይሉ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከግንቦት አምስት ቀን 2017 ዓ.ም ጀምሮ በተለያዩ የሀገሪቱ ክፍሎች የሕክምና ባለሙያዎች በሕክምና ተቋማት ውስጥ በማድረግ ላይ የሚገኙት የስራ ማቆም አድማ እንዲሁም ይህንን ተከትሎ በመንግስት እየተወሰዱ ያሉ እርምጃዎች የሰብአዊ መብት ጥሰቶችን እንዳያስከትሉ ትኩረት ሊሰጣቸውና አፋጣኝ መብቴ ሊያገኙ እንደሚገባ ትላንት ባወጣው መግለጫ ጠይቋል። ይህንን መግለጫ ተከትሎ አሻም የሰብአዊ መብቶች ክትትልና ምርመራ ክፍል ዳይሬክተር የሆኑትን ዮናስ ሙሉጌታን አነጋግራለች። በዚህም ኮሚሽኑ የጤና ባለሙያዎች የስራ ማቆም አድማን በተመለከተ ከጤና ሚኒስቴር ኃላፊዎች፣ ከጤና ባለሙያዎች ተወካይና ከሚመለከታቸው የመንግስት አካላት ጋር ውይይት ያካሄደ ሲሆን ከፊልና ሙሉ የስራ ማቆም አድማን ተከትሎ በአዲስ አበባ ክትትል ባደረገባቸው የጥቁር አንበሳ፣ የቅዱስ ጳውሎስ፣ የቅዱስ ጴጥሮስና የዳግማዊ ሚኒሊክ ሆስፒታል ኃላፊን ማነጋገራቸውን ለአሻም ነግረዋታል። የህክምና ባለሙያዎች እያደረጉ ያለው የስራ ማቆም አድማ በተመለከተ ኮሚሽኑ ታ በግልባጭ ቀርቦለት ክትትል ሲያደርግ ቆይቷል። ጉዳዩ በተለይም ደግሞ በሰብአዊ መብቶችም ላይ ተጽዕኖ ሊያሳድር ይችላል የሚል ስጋት ስለነበረ በኮሚሽኑ በኩል የስራ ማቆም አድማው ከመጀመሩ አስቀድሞ የጤና ሚኒስቴር የበላይ ኃላፊዎችን የኮሚሽኑ ኃላፊዎች በማነጋገር ይሄ ችግር የሚከሰት ከሆነ በጤና ሚኒስቴር በኩል እየተደረገ ያለው ዝግጅት ምን ይመስላል፣ የሰብአዊ መብት ጥሰት እንዳያስከትል፣ በተለይ ደግሞ የህብረተሰቡ ህክምና የማግኘት መብትን የጤና መብትን በማይጎዳ መልኩ በውይይት ችግሩ መፍታት የሚቻልበትን መንገድ እና ኮሚሽኑ ሊያግዝ የሚችልበትን መንገድ አስመልክቶ ከጤና ሚኒስቴር የበላይ ኃላፊዎች ጋር ውይይቶችን አድርገናል። ኮሚሽኑ በተለያዩ የህክምና ተቋማት በመጓጓዝና መረጃዎችን በማሰባሰብ በአገልግሎቱ ተጠቃሚዎች ላይ እየደረሰ ያለውን ጉዳትና በህክምና ተቋማት ውስጥ ያለውን እንቅስቃሴ ምን ይመስላል የሚለውን ምልከታ ለማድረግ በተደረገው ጥረት በተቋሙ ውስጥ የተወሰነ መቆራረጦችና በአንጻራዊነት ሰፋ ያለ ችግር መኖሩንም ገልጸዋል። የተለያዩ የሕክምና ተቋማት መግለጫው ላይ እንዳመላከት ነው በአዘዋዟር በህብረተሰቡ ላይ እየደረሰ ያለውን ሰማቆመሮ ምክንያት ህብረተሰቡ ላይ እየደረሰ ያለው ተጽዕኖ አለ የለም፣ ሕክምና ተቋማት ውስጥ ያለው ነባራዊ ሁኔታ ምን ይመስላል የሚለውን ለማየት ሙከራ አድርገናል። የተወሰኑ ሕክምና ተቋማት ኃላፊዎችንም ጭምር አናግረን የተወሰነ መቆራረጥ እንዳለና በተለይ ደግሞ የማስተማሪያ የሕክምና ተቋማቶች ውስጥ በአንጻራዊነት ሰፋ ያለ ችግር እንዳለ ለማየት ይችለናል። ይህንን መሰረት አድርገን የሕክምና ተቋማት ማዕከላቶች ኃላፊዎችን አናግረን ለመጠቀም መልኩ ይሄን ሪክቲፋ ለማድረግ አስባችኋል የሚለውን በተመለከተ ውይይት አድርገናል። እንዲሁም ደግሞ እንቅስቃሴው ጋር በተያያዘ ሲቪል ማህበራት ኤጀንሲ ተመዝግበው እየተንቀሳቀሰው ያሉ እና የዘርፍ ማህበራትን በማነጋገር ይህንን ችግር ለመቅረብ ኮሚሽኑ ሊያገዝ የሚችልበትን መንገድ አስመልክቶ ውይይት ስናደርግ ቆይተናል። ኢሰመኮ በመግለጫው በአንዳንድ የሕክምና ተቋማት በጽኑ ሕሙማን ማዕከል የሚገኙ ታማሚዎችን ጨምሮ በሐኪም እጥረት ተገቢውን ሕክምና ማግኘት አለመቻላቸውና ከክልል ከተሞች ረጅም ቀጠሮ ጠብቀው ለሕክምና የመጡ ታካሚዎች ለእንግልት የተዳረጉ መሆኑን በባለሙያዎች እጥረት ምክንያት አንዳንድ የሕክምና ተቋማትና ባለሙያዎች ለረጅም ፈረቃዎች እንዲሰሩ ለመመደብ የተገደደ መሆኑና እንዲሁም ታካሚዎች ሕክምና ለማግኘት ረጅም ሰዓታትን እንደሚጠብቁም ማረጋገጥ መቻሉን አብራርተዋል። በሌላ በኩል ፖ ፖሊስ በማህበራዊ ሚዲያዎች ቅስቀሳ አድርገዋል፣ በሌሎች በስራ ላይ በተገኙ ባልደረቦች ላይ ዛቻና ማስፈራሪያ አድርሰዋል ያላቸውን የህክምና ባለሙያዎች በቁጥጥር ስር ያዋለ መሆኑን ኢሰመኮ ለመረዳት የቻለ ሲሆን በቁጥጥር ስር የዋሉ የህክምና ባለሙያዎችን አያያዝ አስመልክቶ ክትትል በማድረግ ላይ እንደሚገኝም የዩናስ ሙልጌታ ለአሻም ነግረዋታል። ሌላ ሜጀር ኢኮንሰርን የሆነ ማንም ሰው ፖሊስ ቁጥጥር ስር በሚውልበት ጊዜ መሰረታዊ መብቶች መከበር ስላለበት ስራ ማቆም አድማ ምክንያት በቁጥጥር ስር የዋሉ የህክምና ባለሙያዎች የተያዙበትን ሁኔታን በተመለከተ እንዲሁ ከፖሊስ ጋር እንጌጅ በማድረግ የፍርድ ቤት ሂደታቸውን እንዲሁ በመከታተል አያያዝን አስመልክቶ ክትትል እያደረግን ነው ያለ ነው ማለት ነው። ይሄ ነገር ኦልሬዲ እያስከተለ ያለው የጤና ህብረተሰቡ የጤና ማግኘት መብት ላይ እያደረሰ ያለው ተ እንዳለ እንረዳለን። በሀገር አቀፍ ደረጃ ያለውን ሙሉ አሰስመንት መስራት ባንችልም ባየናቸው የተወሰኑ ጤና ማዕከላት ግን የተወሰኑ መቆራረጦች እንዳሉ ስለተመለከተን ይሄን ችግር ለመቅረፍ ከጤና ሚኒስቴር ጋር እንዳልኩት ከማህበራቱ ጋር እንጌጅ በማድረግ በውይይት ችግሩ እንዲፈታ ለማድረግ እየሞከርን ነው። የተያዙትም ሰዎች ሰብዓዊ መብታቸው ተከብሮ እንዲያዙ ፖሊስ ጋር መስራት ላይ እንገኛለን። የህብረተሰቡን የጤና አገልግሎት ማቅረብ ግዴታ ያለበት መንግስት ከመሆኑ ጋር ተያይዞ መንግስት በዚህ ጉዳይ ላይ ትኩረት ሰጥቶ ከሕክምና ባለሙያዎች ማህበራትና ከሚመለከታቸው አካላት ጋር ተወያይቶ አፋጣኝ እልባት እንዲሰጥና ለጉዳዩ ትኩረት እንዲሰጠው የኢትዮጵያ ሰብዓዊ መብቶች ኮሚሽን ይሰመኮ መጠየቁን ዮናስ ሙልጌታ ለአሻም ነግረዋታል። ለህብረተሰቡ ጤና አገልግሎት ማቅረብ የመንግስት በዋነኝነት መንግስት ግዴታ ነው። ስለዚህ ከዚህ አንጻር መንግስት ይህንን ጉዳይ ትኩረት ሰጥቶ ልዩ ትኩረት ሰጥቶ በጣም የሚገባበትን መንገድ አስመልክቶ ማህበራቱ ቅብነ ባለበሽ ማህበራት ጋር እና የሚመለከታቸው አካላት ጋር በመወያየት እልባት እንዲሰጠው በመጥለያም ስቴትመንታችንም ላይ እንደገለጽነው ጥሪ አቅርበናል። አሁንም በዚህ አጋጣሚ ማንሳት የምንፈልገው ይሄ ነገር ትኩረት ሊሰጠው የሚገባ ነው። ሚኒስቴር ሚኒስትር መስሪያ ቤቱም ከእነሱ ጋር በነበረን ኤንጌጅመንት አብዛኛዎቹን የቅብነ ባለበሽ ጥያቄዎቻቸውን ጥያቄዎች ይረዳሉ በጊዜ ሂደት ፍታት ያለባቸው እንደሆነ ያምናሉ። ሶ ክሎዝ የሆነ ኤንጌጅመንት ግን ይጠይቃል። ምናልባት ክሎዝ ኤንጌጅ በማድረግ ከማህበራት ከማህበራቱ ጋር ሊፈታ ይገባል ብለን የምናስበው ኢሰመኮ በመግለጫው በጤናው ዘርፍ የሚደረገውን የስራ ማቆም አድማ በማህበረሰቡ የጤናና በህይወት የመኖር መብት ላይ አሉታዊ ተጽዕኖ ሊያስከትል የሚችል በመሆኑ የህክምና ባለሙያዎች ያቀረቧቸውን ጥያቄዎች መንግስት ትኩረት ሰጥቶ ግልጽና አሳታፊ በሆነ መንገድ መፍትሄ የሚያገኝበት ሁኔታ እንዲያመቻች እንዲሁም የህክምና ባለሙያዎችም የህብረተሰቡን የጤናና በህይወት የመኖር መብት አደጋ ላይ በማይጥል መልኩ ጥያቄዎቻቸውን እንዲያቀርቡ ጥሪ አቅርበዋል። ኮሚሽኑ በተጨማሪ በኢትዮጵያ በግጭት አውድ ውስጥ ያሉ አካባቢዎች የሰብአዊ መብት አያያዝ ሁኔታን በተመለከተና የሲቪል ማህበረሰብ ድርጅቶች ላይ የተጣለውን እገዳ በተመለከተ በትናንትናው ዕለት ሰፊ መግለጫ ሰጥቷል። በሽረ ከተማ ስምንት የህዝብ ማመላለሻ ትራንስፖርት ማህበራት ወደ ስራ መመለሳቸው ተገለጸ። በትግራይ ክልል ከስራ ታግደው የነበሩ ስምንት የህዝብ ማመላልሻ ትራንስፖርት ማህበራት አገልግሎት ወደ መስጠት መመለሳቸውን የኢትዮጵያ ህዝብ እንባ ጠባቂ ተቋም የትግራይ ክልል ቅርንጫፍ ጽህፈት ቤት ለአሻም አስታውቋል። ተጨማሪ ያለን በትግራይ ክልል ሽሬ ከተማ የሚገኙ ስምንት የህዝብ ማመላለሻ ትራንስፖርት ማህበራት ከዚህ ቀደም ከስራ ታግደው እንደነበረ አይዘነጋም። ከዚሁ ጋር ተያይዞ እነዚህ ስምንት የትራንስፖርት ማህበራት አሁን ላይ ወደ ስራ እንዲመለሱ መደረጉን የኢትዮጵያ ህዝብ እንባ ጠባቂ ተቋም መቀለ ቅርንጫፍ ጽህፈት ቤት ለአሻም ነግሯታል። የቅርንጫፍ ጽህፈት ቤቱ ኃላፊ ፀሐይ አምባዬ ለአሻም እንደገለጹት ከሆነ የትራንስፖርት ማህበር የሚባለው በትግራይ ክልል በተለያዩ ከተሞች መኖሩን ጠቁሞ፣ ከነዚህም መካከል በሽሬ ከተማ ያሉት ስምንት የትራንስፖርት ማህበራት ናቸው ብለዋል። አገልግሎት እንዳይሰጡ ታግደው የነበሩ በሽሬ የሚገኙ ስምንቱ ማህበራት መሆናቸውንም አያይዘው ተናግረዋል። ማህበራቱ አሁን ላይ አገልግሎት እንዲሰጡ ወደ ስራ መመለሳቸውን ገልጸው ወደ ስራ እንዲመለሱ የተደረጉት የተለያዩ አቤቱታዎች ለቅርንጫፍ ጽህፈት ቤቱ ሲቀርቡ በመቆየቱ ምክንያት ቅርንጫፍ ጽህፈት ቤቱ ጉዳዩን አስመልክቶ ከክልሉ መንገድ ትራንስፖርት ቢሮ ጋር በመነጋገር መፍትሄ በማስቀመጥ ማህበራቱ ወደ ስራ እንዲገቡ መደረጉን ገልጸዋል። ስምንት ማህበራት ነበሩ በሽሬ ከተማ። በትግራይ በተለያዩ ከተሞች የራሳቸው ማህበር አላቸው። ማህበሩ በሁሉም ብራንች ያለውና በሽሬ ከተማ የነበሩ ግን ስምንት የስራ የስምሪት አባላት ስራት አሏቸው አበራት እዚህ የስምሪት አባላት ከስራ አግደው ነበር፣ ሽሬ ከተማ ብቻ። ከዛ በኋላ ያው አቤቱታ መጣንና ከቅሬታ ሰሚ ክልሉ ጋር መንገድ ትራንስፖርት የክልሉ ቅሬታ ሞቶ ነበር ወደ እኛ እንዲመጣ ነው ያደረጉ። ስለዚህ እኛ ተነጋግረን መፍትሔ ያስቀመጥን በአካል መርማሪ ልከለም ሰዎችን አነጋግራቸው በከንቲባው አናገረው ለማህበራቱ ወይም የተሽከርካሪ ባለቤቱ አነጋግሮ በመጨረሻ ላይ ደንቡ ስናየው የማህበሩ ስልጣን ነው። ከንቲባ የስምሪት አባላቱ ማገድም አይችልም መስጠትም አይችልም። ማህበራቱ በራሳቸው ውሳኔ በደንባቸው መሰረት ይህም ሲገባቸው ያው አለም ወርካ ገብቶ ነው የሰራውና በመነጋገር ለመፍታት አስበን ነበር፣ አልተቻለም። በመጨረሻ ላይ መፍትሄ ያስቀምጠል የትምህርት አካላቱ ወደ ስራ እንዲመለሱ አደረግን ማለት ነው። እነዚህ ማህበራት ወደ ስራ እንዳይገቡ ተከልክለው የነበሩበት ምክንያትም ነባር አባላትን የመተካት ስራ ተጀምሮ እንደነበር ተናግረዋል። በመሆኑም የሽሬ ከተማ ከንቲባ ጣልቃ ገብቶ እንደነበር ገልጸው አሁን ላይ የማህበሩ አባላትና ማህበራቱ ወደ ስራ እንዲመለሱ ተደርጓል ይላሉ የቅርንጫፍ ጽህፈት ቤቱ ኃላፊ። ምክንያቱ ሌሎች ሰዎች አስገብተው ነው፣ በትግል የነበሩ ናቸው ተጋይ። ስለዚህ በእነሱ እንዲተካ ተፈልጎ ነበር። ስለዚህ መተካት ያለበት ደግሞ ማህበሩ ነው። ማህበሩ መሆን ያለበት ከንቲባው አስገብተው ስለገባ ያው ይሄ ደግሞ ቅሬታ ቤቱ ጋር እንዲመጡ ምክንያት ሆነ ማለት ነው። ስለዚህ በዚህ ምክንያት የማህበሩ ስልጣን ስለሆነ በማህበሩ እንዲያልቅነው ነው የወሰነው ነው። ስለዚህ ማህበሩ ወደ ስራ ገብቶ እራውን እየሰራ ነው። በትግራይ ክልል በሽሬ ከተማ የሚገኙ ወደ ስራ እንዳይገቡና አገልግሎት እንዳይሰጡ ታግደው የነበሩ ማህበራት ለተቋሙ ያቀረቡት አቤቱታ ተቀባይነት አግኝቶ ወደ ስራ መመለሳቸው ተሰምቷል። ተመልካቾቻችን ቻችን ለዕለቱ ያዘጋጀናቸው ዜናዎቻችን ከመቋጨታችን በፊት ዋና ዋና እርዕሰ ጉዳዮችን ደግመን እናስታውሳችሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን 80 በመቶ ከሚሆኑት የፖለቲካ ፓርቲዎች ጋር ተቀራርቦ እየሰራ እንደሚገኝ ለአሻም አስታወቀ። መንግስታዊው የኢትዮጵያ ሰብአዊ መብቶች ኮሚሽን የጤና ባለሙያዎች ዘላቂ መፍትሄ እንዲያገኙ ማድረግ ይገባል ሲል ለአሻም ገለጸ። በሽሬ ከተማ ስምንት የሕዝብ ማመላለሻ ትራንስፖርት ማህበራት ወደ ስራ መመለሳቸው ተገለጸ። ከውጪ በደቡብ አፍሪካ ከግንቦት 2024 እስከ ታህሳስ 2025 ድረስ 19696 የግድያ ወንጀሎች መፈጸማቸው ተገለጸ። ለዛሬ እለተ ሐሙስ ግንቦት 14 ቀን 2017 ዓ.ም ተመረጥ የተሰናዱ የአሻም ምሽት ዜናዎቻችን በዚሁ ተቋጭተዋል። የእለቱ ተረኛ ሳላፊ መስከረም አዲሱ አብሪያችሁ ቆይታ አደረኩኝ። ተመልካቾቻችን ከአሻም ቴሌቪዥን የሚተላለፉ አዳዲስ እና ወቅታዊ መረጃዎችን ለማግኘት ማህበራዊ ድረገጾቻችን ማለትም ፌስቡክ፣ ቴሌግራም፣ ቲክቶክ እንዲሁም ዩቲዩብ ሰብስክራይብ፣ ላይክ ና ሼር በማድረግ ማግኘት እንደምትችሉ መጠቆም እንወዳለን። አሻም ለሁላችን!